አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል ሰላሳ አምስት መሬም እና ኡማ ከሆቴሉ ደርሰዋል። እንደደረሱ መሬም ለኡማ የሚጠብቋት ከአባቷ እና ከስራ ባልደረባዋ ጋር አስተዋወቀቻቸው። የኡማን መምጣት በጉጉት ሲጠብቁ ከነበሩት የመሬም እናት እና ባልደረባዋ ከመቀመጫቸው ተነስተው በክብር ኡማን ተቀበሉ። ቆማም ለተደረገላቸው አቀባበልና ለተሰጣቸው ክብር መልካም ምስጋናን፣ አድናቆትን ቸረው ሰላምታም ለግሰው መቀመጫው ላይ ኖሩ። እዚህ ቦታ ላይ አራት ሰዎች ምግቡን ለመመገብ ጠረጴዛውን ከበዋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበሯቸው የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሌላ እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆየው። አንዷ ጋባዥ መሬም ነች። ሁለተኛዋ ተጋባዥ ኡማ ነች። ሶስተኛዋ የባህል ሐኪም ጠቢቡ የአህመድ ለአባቱ የወታደር ቤት ምርጥና ውድ ጓደኛ የቃል ኪዳኑ ባለቤት ጋሻ አክመል ናቸው። አሁን ጋሻ አክመል የመሬም አባት ናቸው። ከሳቸው ቀጥሎ ያለው የመሬም የስራ ባልደረባ ደግሞ ማሚ ነው። የአህመድ የምንጊዜም ምርጥ አብሮ አደግ ጓደኛው ማሚ። እንግዲህ ውድ አድማጭና አንባቢያን በዚህ ታሪክ ፍሰታችን ውስጥ ስለ አንድ ሰው በሁለት የተለያዩ ጊዜያት የተፈጸሙ ታሪክ እየተረክንላችሁ ወዲህ መንገድ መጥተናል። ከስድስት ዓመት ወደ ኋላና ከስድስት ዓመት ወደፊት እያልን አሁን ላይ የሱለይማንን ከአመታት በፊት ደግሞ የአህመድን ታሪክ በአንድ ትረካ ውስጥ ነገርን። ግን በሁለት የተለያዩ ጊዜ የተፈጠሩ ታሪኮችን በአንድ መንገድ ስናስጉዛችሁ ይዘን መተናል። ማሚ ጋሻ አክመልና ልጃቸው መርየም ወደ ካናዳ ይዟቸው ካሄደ እነሆ ስድስት አመት ተቆጥረው ከስድስት አመታት በኋላ ነው ወደ አዲስ አበባ ዛሬ ላይ የመጡት። ይህ ማለትም ሱለይማን አህመድ ነው። ያ ተወዳጁ የኢክራምና የኢምራን የአገልጋይነት ባለቤት ለሰርግ ሲሰናዳ የነበረው በሀብት ማማ ላይ ሆኖ ከኤልያስ ጋር በሰጣ ገባ ውስጥ በገባበት እናቱን ሊፈልግ ወደ ሐረር እየተጓዘ ሳለ በጥይት አደጋ ደርሶበት ለአደጋው የወደቀው አህመድ ከአደጋው ጊዜ በኋላ በኡማ አማካኝነት ስሙ ተቀይሮ በሱለይማንነት ኖሯል። መሬም ደግሞ የጋሻ አክመል ልጅ ወደዚህ ትረካ አንባቢያንና አድማጮች እስካሁን ድረስ ለታሪክ ፍሰትና ውበት ሲባል በአንድም ቦታ በአህመድ ታሪክ ውስጥ ጋሻ አክመልና ልጃቸው በሚል እንጂ ጋሻ አክመል እና መሪም በሚል አልተገለጸም። ይኸውም አሁን ላይ ካለው ታሪክ ጋር እንዳይጣረስና አጓጊነት ይበልጥ ልብ ይዞ እንዲሄድ ለታሪኩ ፍሰት የታወጀ መሆኑን ልብ ይላል። ወደ ታሪካችን እንመለስ። ሰላምታ ከተለወጡ በኋላ ጋሻ አክመል እንዲህ አሉ። በጣም ይገርማል እድሜሽ ስሰማ በጣም ትልቅ አሮጊት ነበር የጠበኩት፣ አንቺ ግን ገና ደንዳናነሽ ያናነሽ። ሀረር ተወልዶ ማደግ ጥቅሙ ይሄ ነው። በሳቅና በጨዋታ በትዝናኖት የተሞላ ህይወት ስለምታሳልፉ እድሜያችሁ ቶሎ አይገረጅፍም አሉ ጋሻክመል ኦማም ፈገግ አሉና፣ ልክኖት እኛ ጋር ፍቅርና ደስታ በር ከፍቶ ለሁሉም ማብላት አለ። ሐረር በደንብ የተዘመረላት ከተማ ነች። ቢሆንም እንኳ እንደ ልቧ እንዳታደግን ማነቆ የተደረገባት ነች። አንድ እውነታ አለ። ማንም ቅን ልብ ያለው ሰው ሁሉ ሐረር ነው ብዬ አምናለሁ። የሐረር ነዋሪ ቅን ልብ ካለው ጋር ሁሉ ይዋጃል። አረምን ቅን ልብ ካለው መጥፎ ልብ ያለውን ራሱ መጥፎ አጥቦ ወልወሎና አጽዲቶ ይልካል ሀረር እንዴ አመሰራረቷና እንዴ አነሳሷ በእርግጥ እንድታድግ አልተፈቀደላትም ትላልቅ ኢንዱስትሪዎች ፋብሪካዎች እና በጣም ዘመናዊ የሆኑ የገበያ ማዕከላት ማሸነሪዎች እና ሌሎች ዘመናዊ ነገሮች ቴክኖሎጂዎች ጨምሮ ሀረር ለምን እንዳልተደለችው አላውቅም የስራ ፈጠራ ገንዘብ ያለው ሁሉ መጥቶ ካፒታሉን ፈሰስ አድርጎባት ትላልቅ ስራዎችን ሊሰራባት ፕሮጀክቶችን ሊጀምርባት ለምን ምቹ ሳትሆን በዛው ቀርታ ወጣቶቿን እየበላች እንድትኖር እንዴት ተፈረደባት? በፍጹም አይገባኝም አሉ እማ ገና ስለ ሀረር ሲነሳ ምሬታቸውን እየገለጹ። ግን አንድ ነገር አለ፣ ታሪክ አይረሳውም። ታላቁ የኦስማንያ የኦቶማ ቱርክ ዘመን የእነ ኢማሙ አሕመድ ታሪክ ግራኝ አሕመድ ብሎ የሚጠራቸው የታላላቅ ንጉሶች ታላቅ መናገሻና የንግስና ዋና ከተማቸው ሆና ረጅም አመት አገልግላቸዋለች። ይሄ ታሪክ አይረሳም። በመስጅዱ ዘርፍ ቢሆንም አፍሪካ ላይ ሆኖ እንደ ሀረር በአንድ ከተማ ውስጥ ብዙ መስጂድ ያለበት የለም። በዚህ ረገድ ሀረር አንደኛ ነች። ስለ ሀረር ተብሎ አያልቅም። ሁላችሁም የምታውቁት ነው። እኔም ስለ ሀረር ከጀመርኩ አልጨርስም ብንተወው ነው የሚሻለው አሉ። እማ ስለ ሀረር ምሬት እንዳለባቸው ያስታውቃሉ። ግን ቦታው አይደለምና ርዕሱን አሳጠሩት። በመሀል መሪም ጣልቃ ገባች። እንግዲህ እንዲህ ተሰባስበን ስላየሁ ደስ ብሎኛል። ሀገሬ ላይ ከምወዳቸው ሰዎች ጋር መቀመጥ በጣም ነበር የናፈቀኝ። የቀረበውን ምሳ እንመገብ እና ጨዋታችንን እንቀጥላለን አለች። ምግቡ ቀረበላቸው። ምሳቸውን ጣፋጭ ምግብ ተመገቡ። ጨራርሰው እንደቆዩ ወደ ጨዋታቸው ተመለሱ። ኦማም በቅድሚያ በድጋሚ እንኳን ደህና መጡ እላለሁ። ያው እኔ የሚያውቁኝ የሶላይማን ፍቅረኛ ወዳጁ መሪየም ነኝ። እሱ ደግሞ አባቴ ነው። ስለ እሱ ብዙ አልነገርኮትም። እሱ የአህመድ ጓደኛ የልጅነት አብሮ አደጉ ማሚ ይባላል አለች። ኦማ የአህመድን ጓደኛ ሲባል አልገባ አላቸው። ማን ነው አህመድ? አህመድ ስትይ አሏት። መርየምም አህመድ ማለት የእርሶ ሱላይማን ነው ያው እርሶ በደንብ እንደሚያውቁት ሱላይማን ያለፈው ታሪኩን እርግፍ አድርጎ ረስቶታል በድሮ የህይወት ዘመኑ ላይ ደግሞ ትለፈኝና ትክክለኛ ማንነቱ ስሙም ጭምር አህመድ ይባል ነበር ይኸው ማሜ ደግሞ የእሱ ባልደረባ ነው አለቻቸው ኦማ ደነገጡ። እውነት አንተ የሱላይማን ጓደኛ ነህ አሉት። ማሚም በአዎንታ አናቱን ነቀነቀላቸው። ኦማ ደስ አላቸው። በጣም ደስ ይላል። እኔ ስለ ሱላይማን ስለ ልጄ ያለፈው ታሪክ በጣም ማወቅ እጓጓለሁ። ውድና የተከበሯችሁ የቻናሌ ቤተሰቦች ክፍል ሰላሳ አምስት እዚህ ድረስ አንብቤላችኋለሁ። ቀጣይ ክፍል አለው በጣም ረጅም ስለሆነ ነው። ማለት ክፍል ሰላሳ አምስት አላለቀም እና ቀጣይ ላይ አመጣላችኋለሁ ማለት ነው። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታት አበረታቱኝ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ለምታይውልኝ እንዲሁም ላይክ ለምታደርጉኝ እያበረታታችሁ ላላችሁ ከልብ አድርጌ ነው የማመሰግነው። ውድ እህት ወንድሞቼ በያላችሁበት አላ ሰላም ያደርጋችሁ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። በሌላ በሌላ በአዲስ ቪዲዮ እስከምንገናኝ፣ ወሰላም አሌይኩም ወረህመቱላሂ ወበረካቱ